ሰላም ነው። እንደ ተለመደው አብረን እንቆያለን። በዚህ ቆይታ ውስጥ የቀረቡት ሀሳቦች ብቻ ሳይሆኑ በመገናኘታችሁ፣ አብራችሁ በመሆናችሁ፣ እርስ በርስ በመተዋወቃችሁ ለፓርቲም ለመንግስትም ከፍተኛ ጠቀሜታ አለው እንደ ብልጽግና ያሉ ሀሳብ የማይነጥፈባቸው ፓርቲዎች፣ ሀሳብ ያላቸው ፓርቲዎች እንዲህ የተገናኙ የሚወያዩ ከሆነ ይበልጥ በአይዲያ ላይ የተመሰረተ ስራ ለመስራት ያግዛቸዋልና ቆይታችሁን ከዚህ በምታገኙት ብቻ ሳይሆን እርስ በርሳችሁ በመማማር መረጃ በመለዋወጥ የበለጠ አቅም ለማዳበር ለመጠቀም ሞክሩ። አምና ታስታውሱ ከሆነ የመጀመሪያ ቀን ገለጻ የቀረበው ስለ ትርክት ነበር። ትርክት ከትናንትና ጀምሮ እስከ ዛሬ ባለው ሁኔታ ምን ተጽዕኖ እንዳለው ምን አይነት ሀገር እንደሰራ የሚያሳይ ነበር። ትርክት ጊዜ ታካኪ ነው። ትናንት ይፈጠራል፣ በሂደት ዛሬን ይሰራል። አሁን እኛ ያለንበት አጠቃላይ ሁኔታ የትናንትና ትርክትና አተራረክ ውጤት እንደሆነ አይተን ነበር። አሁን ደግሞ የምናየው ህልም ነው። ትርክት ከትናንትና ወደ ዛሬ ስላመጣን ህልም ደግሞ ከዛሬ ወደ ነገ ይወስደናል። እና ሙሉን ካያችሁት ትናንት፣ ዛሬና ነገን የሚያስተሳስር ይሆናል። እንደዚህ አይነት ገለጻዎች ሁለት ጥቅም አላቸው። በአንድ በኩል በውስጥ አልፎ አልፎ በምናነሳቸው ፋክቶች እና ምሳሌዎች ሪፖርት ይቀርባሉ። ግብርና እዚህ ደረሰ፣ ከተማ እንደዚህ ሆነ እያልን ሪፖርት እናቀርባለን። ሪፖርት የማወቅ ፍላጎቱም መብቱም ስላላችሁ ጥቅም አለው። ሁለተኛ እቅዶቻችን እናገራለን። ለሚቀጥለው አመት፣ አምስት አመት አስር አመት እያልን እቅድ ደግሞ እንወያያለን። ሪፖርትም እቅድም ስላለበት ኢንፎርምድ ያደርገናል። በሌላ መንገድ ደግሞ ከፍ ከፍ ያሉ ሀሳቦች ለመወያየትና ዛፍ መትከል ብቻ ሳይሆን ሀሳብ መትከል እንድንችልም ያግዛል። በዚሁ ስፒሪት ነው የምናየው ዛሬ ለመጀመሪያ ገለጻ የተዘጋጀላችሁ ርዕስ ህልምና ትልም ነው። ማለምና መተለም ህልምና ትልም ሲባል ድሪምና ስትራቴጂ እንደማለት ነው። አንድ ሰው መልካም ህልም ቢኖረው ያን ህልም የሚጨብጥበት የሚተገብርበት ስትራቴጂ ከሌለው ህልም ሆኖ ይቀራል። ህልምን እና ትልምን ማገናኘት ያስፈለገበት ምክንያት የምናልመው አርቀን በማየት ነው። አርቀን በማየት እናልማለን፣ አልቀን በመስራት እንተገብራለን። አርቆ ማየትና አልቆ መስራት ካልተገናኙ ህልምና ትልም አይሰምሩም። ብዙዎች ያልማሉ፣ ያቅዳሉ፣ ይመኛሉ ነገር ግን ያን ህልማቸውን ለመፍታት የሚያስችል ለመኖር የሚያስችል ለመጨበጥ የሚያስችል ትልም ከሌላቸው አርቀው ያዩትን አልቀው መስራት የማይችሉ ከሆነ መጨበጥ ይቸገራሉ። ህልም ላይ ያልተጋሩ ሰዎች ስራውን ሰርተው ቢያመጡትም ሪፍረንስ የላቸው፣ መለኪያ የላቸው። የህልም እና ህልም ባህርያት ህልም አንደኛ ጊዜን ተሻጋሪ ነው። አቅም ቀያሪ ነው። ድንበር ተሻጋሪ ነው። ህልመኞች በድንበር አይታጠሩም፣ በጊዜ አይታጠሩም። ከሰፈር ይጀምራሉ። በሀገር ደረጃ በሚያመጡት ውጤት ደግሞ ኢምፓክታቸው ድንበር ይሻገራል። ህልምና ሀገርን ለመገንዘብ እንዲቻል አንድ ፊኛ ንፋስ አየር ባይሞላ ካለበት ዝቅታ ከፍ ሊል አይችልም። ፊኛው አየር ሲሞላ ካለበት ስፍራ ከፍ ብሎ እንደሚታየውና እንደሚያዩ ሁሉ ህልም ያለው ሀገርም ካለበት አዘቅት ካለበት ችግር ካለበት መከራ ከፍ ብሎ ነገር ለማየትና በዚያው ልክ ለመዋል በዚያው ልክ ለመስራት ይችላል። እና ህልመኞች መሆን የሚያስፈልገን በቅጡ ትናንትናን ለመረዳት ትናንትን ተገንዝበን ነገን ለማየት ድልድይ እንድንሰራ ነገር ለማየት ደግሞ ዛሬ መትጋት እንዳለብን እንድናምን ያደርጋል። ህልመኞች በትዝታ ብቻ ሳይሆን በተስፋም የሚኖሩ ናቸው እና ህልም ያስፈልጋል። ሰው በግሉ በግሩፕ ሊኖረው ሊያሳካው ሊፈጽመው የሚፈልገውን ነገር ከቻለ በሀሳብ ደረጃ ከዚያም አለፍ ካለ በጽሁፍ ደረጃ ከዚያም አለፍ ካለ በውይይት የዳበረ ነገር ሲኖር በጣም ጠቃሚ ነው። እና ህልመኞች ለመሆንና ህልም ለመጋራት እንድንችል የመጀመሪያው ገለጻ በህልምና ትልም ላይ ያተኮረ ይሆናል። ነገር ግን ይሄ ህልም ሰው በግሉ ሊያልም ይችላል። በግሉ በቤተሰብ ደረጃ በሰፈር ደረጃ ሊያልም ይችላል። እኛ እዚህ የምንወያየው ውይይት ህልምን ከሀገር ህልምን ከህዝብ ጋር እያይዘን የግል ህልም ሳይሆን የጋራ ህልም ያ ህልምም ሀገር ለመስራት ያ ህልምም ህዝብ ለመለወጥ የህዝብን የኑሮ ደረጃ ለማሻሻል ስለዚህ ህልምና ሀገርና ህዝብ ያላቸውን ትስስር በደንብ መገንዘብ ጠቃሚ ይሆናል በመጀመሪያ ህልም ስንል ዴፊኒሽኑ ህልም ስንል ከእምቅ አቅም ከእምቅ ፖቴንሻል ወደ እውን የሚያደርስ የብናብ ትልም ማለት ነው። ፖቴንሻልን ሪያላይዝ ለማድረግ የሚያስችል የሚያግዝ የሚረዳ ምናባዊ ትልም ህልም ይባላል። ወይም ጸጋን ወደ ባለጸጋ ለመቀየር የሚያስችል ንድፍ ነው። ምን ማለት ነው? ጸጋን ወደ ባለጸጋ መቀየር ማለት የአባይ ተፋሰስ ጸጋ ነው። የተሰጠን ጸጋ ነው። ለሺህ አመት ወርዷል። ህዳሴን ካልገነባኸው ግን ባለጸጋ አያደርግህም። ጸጋ ነው፣ አዛ ፖቴንሻል አለ። ባለጸጋ የሚያደርግህ ግን ግድቡ ነው። ህልም እንደሱ ነው። እነዛን ጸጋዎች ማየትና ወደ ባለጸጋ የሚያሸጋግርን ስራ መስራት ማለት ነው። ወይም ኢትዮጵያ የሚታረስ መሬት በስፋት አላት በቂ ዝናብ አላት ከርሰ ምድር ውሃ መጠቀም ትችላለች የሚለው ጸጋ ነው። በዚያ ግን ክረምት ብቻ ሳይሆን በጋም ጭምር አርሰን በቂ ምርት ማግኘት አለብን የሚለው ትልምና ትግበራ ባለጸጋ ያደርጋል። ጸጋው ፖቴንሻሉ ነው፣ ሲመነዘር ባለጸጋ ያደርጋል። ህልም ማለት ከእምቅ አቅም ወደ እውን ዓለም የሚያደርስ የምናብ ትልም ማለት ነው። ጸጋን ወደ ባለጸጋ ለመቀየር የሚያስችል የህሊና ንድፍ ማለት ነው። ህልም ይሄ ከሆነ ህዝብሳ ህዝብ ተብሎ ዲፋይ የሚደረገው ምንድን ነው? ህዝብ ማለት በጊዜና በቦታ ውስጥ በጊዜና በቦታ ውስጥ በቁስና በሐሳብ የተቆራኙ ሰዎች ማለት ነው። ጊዜ፣ ቦታ፣ ቁስ፣ ሀሳብ ያቆራኛቸው ስብስቦች እንደ አንድ ህዝብ ይቆጠራሉ። እነዚህ ድንበርም ጊዜም ይጋራሉ። ጂኦግራፊካል ድንበር ይጋራሉ፣ ጊዜም ይጋራሉ። ምን ማለት ነው? ጊዜ ይጋራሉ ማለት በጋራ ትላንት ወረትና እዳን ይጋራሉ። በጋራ ዛሬ እድልና ፈንታን ይጋራሉ። በጋራ ነገ ደግሞ ተስፋና ስጋት ይጋራሉ። ሀገርስ? ሀገር በጋራ ህልም የተቆራኙ ቁስና ሀብት የሚጋሩ ህዝቦች መኖሪያ ማለት ናት። ሀገር ማለት የጋራ ህልም፣ ቁስ፣ ሀሳብ የሚጋሩ ህዝቦች መኖሪያ ነች። እቺ ሀገር የምትባለው የጋራ ህልም ያላቸውን ቁስ የሚጋሩ ሰዎች የምታኖረው ሀገር ውቅር አላት። በጣም በርካታ ማገሮች ያላት ቢሆንም አንኳር አንኳር ምሰሶዎች የሚያጸኗት የሚያቆሟት ውቅሮች በሶስት ይከፈላሉ። አንደኛው ውቅር አካላዊ ነው፣ ፊዚካል ነው። ሁለተኛው ውቅር ምናባዊ ነው። ሶስተኛው ውቅር ስርዓታዊ ነው። አካላዊ ውቅር የምንለው ድንበር እና በውስጡ ያሉ አቅምና ቁሳቁሶች፣ ተራራው፣ ሸንተረሩ፣ ዛፉ፣ መሬቱ፣ ውሃው ሁሉ ፊዚካሊ የሚታይ የሚጨበጥ፣ የሚዳሰሰው አካላዊ ውቅር ነው። ያ አካላዊ ውቅር ብቻውን ሀገርን ሀገር አያደርግም። ሁለተኛው ምናባዊ ውቅር ምንለው እሴት፣ ባህል፣ ትልም፣ ስነልቦና፣ አኗኗር፣ እምነት የቋንቋ ዘዬ ትርክት የመሳሰሉ ደግሞ ምናባዊ ውቅሮች ናቸው። እነዚህ ምናባዊ ውቅሮች ከአካላዊ ውቅሮች አንሰው የሚታዩ አይደሉም። ሀገር ይሰራሉ፣ ሀገር ያፈርሳሉ። ሀሳብ ሀገር ይፈጥራል፣ ሀሳብ ሀገር ያፈርሳል። ምናባዊ ትልሙ ሀገር በመስራት ደረጃ ያለው ሚና ከፍተኛ ነው። ሶስተኛው ስርዓታዊ ነው ኢንስቲቱሽናል ስርዓታዊ ግንኙነትና ተቋም አሰራር ለምሳሌ በአንድ መንግስት የነበረ አርሚ በአንድ መንግስት የነበረ ውጭ ጉዳይ በአንድ መንግስት የነበረ የሆነ ተቋም ሲፈርስ እንደ አዲስ እስኪሰራ ድረስ ያን ሳቢ የሚያገለግል ውቅር የለም ማለት ነው እና ሀገር ስንል ሀሳብና ቁስ የሚጋሩ ሰዎች የሚኖሩባት ምድር መሆኗ ብቻ ሳይሆን እሷ ራሷም አካላዊ፣ ምናባዊና ስርዓታዊ የሆኑ ውቅሮች አሏት ማለት ነው። ህዝብስ? ህዝብ ጊዜን ተጋሪ ነው። ቅድም የጋራ ትላንት፣ የጋራ ዛሬ፣ የጋራ ነገ ያለው ብያችኋለሁ። ምን ማለት ነው? ለምሳሌ አንድ በአዳማ አካባቢ ተወልዶ አግብቶ ከብሮ የሞተ ሰው የዛሬ አምስት መቶ ዓመት አራ መቶ ዓመት የሞተ ሰው አሁን ቢነሳ አሁን ቢነሳ እዚህ ቢቀመጥ የአዳማ ሰው ነው። ግን አንግባባም። ገልማባ ገዳ ስንለው ምንድን ነው ይላል፣ አያውቀውም አዳራሹን ፓወርፖይንት ስንለው አያውቅም። ፓወርፖይንት ስላይድ ስንለው አያውቅም። ፕሬዘንቴሽን አያውቅም። ስልክ ደውዬ ቀረብኝ አያውቅም። ኔትወርክ አስቸገረኝ አያውቅም። እነዚህ ሰዎች አዳማ አይደሉም ይላል። ቋንቋ አንግባባም። ምንም እንኳን በዚህ ከተማ ተወልዶ ያደገ ሰው ቢሆንም ጊዜ ስለማንጋራ፣ ልክ እንደ ባዕድ ልንግባባ እንቸገራለን። ታዲያ ማንግባባ ከሆነ የምንጋራው ትናንትና ምንድነው? ያላችሁ እንደሆነ ለምሳሌ የአድዋ ድል የሁላችን ታሪክ ነው፣ አይደለም? እኛ የምናውቀው ድሉ ብቻ ነው። ግን አድዋ ላይ ስንት ረሀብ ስንት ጥማት ስንት ችግር እንደነበር አናቅም። ያን የሚያውቁት ያለፉበት ሰዎች ናቸው። እኛ የምናውቀው ከዚያ ታሪክ በጭልፋ በማንኪያ በጣም ትንሿ ተቀርታ የሰጠችንም ብቻ ነው አውዱ ታሪኩ ያለፉበት ሰዎች ናቸው የሚያውቁት። ለምሳሌ በጀግንነት ተዋክቶ ያሸነፈው ሰውዬ ስሙ ላይ ሊጠራ ይችላል። እኛ አሁን የምንጋራው ምንድን ነው? አሸንፈናል አድዋ ላይ ተረክ ያቆየልን ነው የምንጋራው እንጂ አጠቃላይ ታሪኩን አናውቀውም። ዛሬስ የጋራ ዛሬ ያለን ሲባል አሁን 120 ሚሊዮን ሰው ሁሉ በሁሉ ጉዳይ አንድ ነው እንዴ? አይደለም እኮ አንደኛ ወደዚህ አንደኛ ወደዚህ አንደኛ ወደዛ ይላል። የሚያሰባስቡን የጋራ ዛሬ ስንል አሁን ላይ የምናያቸው በመልካም በመጥፎ የሚነሱ ጉዳዮች ከዛኛውም ከዛኛውም የምንጋራቸው ሀሳቦች የጋራ ዛሬን ይሰጡናል። የጋራ ነገ የሚባለውስ የኔ የእናንተ ልጆች በዚች ምድር የሚቀጥሉ ባቆየነላቸው ወረት ባቆየንላቸው አሴት ተቋም የሚገለገሉ ስላሉ ነው የእኔ ሶስት የአንተ ሁለት የአንተ አምስት ሊሆን ይችላል ልጁ ቁጥሩ እኩል ላይሆን ይችላል ግን አንድም ቢሆን የጋራ ነገ እናቆይላቸዋል በትናንትና ውስጥ ወረትና እዳ በዛሬ ውስጥ እድልና ፈተና በነገ ውስጥ ተስፋና ስጋት ስላለ የጋራ እጣ ፈንታ አለን ማለት ነው ህዝብ ጊዜን ተጋሪ ሲባል ትናንትናን የሚስልበት፣ የትናንትናን ኩነት የሚያይበት፣ ዛሬን የሚጠቀምበት፣ የሚተጋበት፣ የሚሰራበት፣ ነገን የሚተልምበት፣ የሚያቅድበት፣ ፋውንዴሽን የሚጥልበት፣ ያ የሚጋራው ነገር ህዝብን ህዝብ ያደርገዋል። የጋራ እጣ ፈንታ ያላቸው ጊዜን የሚጋሩ ሰዎች ናቸው ህዝብ የሚባሉት። አሁን ወደ ዋና ጉዳይ እንግባ። ሀገርን፣ ህዝብን፣ ህልምን በጥቅሉ ካየን በኋላ ዋናው የዛሬ ውይይታችን መነሾ ህልም ያነገቡ ህልም የሰነቁ ህልምን የሚናገሩ ህልምን የሚሰሩ ህልምን ለመጨበጥ የሚተጉ ሰዎች ለመሆን ስለሆነ መሻታችን፣ ፍላጎታችን በዝርዝር ማየት የሚገባን ህልም ይሆናል። ያ ህልም ግን የጋራ ህልም መሆን አለበት። አንድ ሰው በግሉ ተምሬ ኮምፒውተር ኢንጂነር ሆናለሁ ቢል የግል ህልሙ ነው። የጋራ ህልም ነው የሚያወያየን እኛን እዚህ። አሁን ወደ ዋናው ጉዳይ እንግባ። የጋራ ህልም ጊዜን ተሻጋሪ ነው። ቅድም እንዳልኩ ህዝብ ጊዜን ተጋሪ ነው። የጋራ ህልም ግን ጊዜን ተሻጋሪ ነው። ህልም በጊዜ አይታጠርም። ነባራዊ ሁኔታን፣ ጊዜን የሚሻገር እይታ ነው ህልም ማለት ህልም የሚጋራ በህልም የሚሻገር ህዝብ እንዳልነው ሁሉ ጊዜን የሚሻገር እይታ ሲሆን ደግሞ ያ ህልም ይባላል። አሁን ካለ ነባራዊ ሁኔታ ያለፈ በአሁን ሁኔታ ያልታሰረ ያልተጨበጠ፣ ያልተያዘ ሲሆን ማለት ነው። ህልም ጊዜ ይሻገራል። በአንድ ትውልድ አይታጠርም። ህልሙ ጥራት ያለው ኢንክሉሲቭ ከሆነ፣ ህልሙ ጥራት ያለው ተሻጋሪ ከሆነ፣ ህልሙ በሁኔታ ያልተያዘ ከሆነ፣ ዛሬ ባትኖርበትም ነገ ልጆች በተግባር ተርጉመው ሊኖርበት ይችላሉ። የጋራ ህልም ማለት ጊዜን የሚሻገር በሁኔታ ያልታሰረ፣ ያልታጠረ አሁን ካለንበት ሁኔታ ባሻገር ማየት መኖር የሚችል ማለት ነው። ህልም እንዴት ይፈጠራል? አፈጣጠሩ እና የህልም ታይፖቹ መለየት እኛ ውስጥ ያለውን መደናገር ለመገንዘብ ያግዛል። አንዳንድ ሰዎች ቅዠትን ህልም ይላሉ። አንዳንድ ሰዎች ደግሞ ህልምን ቅዠት ይላሉ። ለምን? የህልም አፈጣጠር እና አሰራር በደንብ ካለየን ህልምና ቅዠት ይቀላቀላሉ። ህልም የሚባለው ነገር ቅዠት መር ሊሆን ይችላል፣ ምን ሲሆን ምሬት ተኮር ሲሆን። ህልውና መር ሊሆን ይችላል፣ ጠላት ተኮር ሲሆን። ልዕልና መር ሊሆን ይችላል፣ ራኢ ተኮር ሲሆን። በዝርዝር ማየት መገንዘብ የሚያስፈልገው ቅዠት መር ወይም ምሬት ተኮር ነገር ይዘን ህልም እያልን ከሆነ አይሻገርም። ህልውና መር ጠላትና ጠላት ላይ ያተኮረ ከሆነ አይሻገርም። ልዕልና መር ከሆነ ራዕይ ተኮር ከሆነ ይሻገራል። ይሄ ነገር እኛ ካለንበት ሁኔታ እንዴት እንደሚለይ ለማወቅ ቅድም ያነሳሁትን ቅዠት መር፣ ህልውና መር፣ ልዕልና መር ያልናቸውን ገባ ብሎ ማየት ያስፈልጋል። ቅዠትን ከህልም መለየት ስንችል ያ ህልም ተሻግሮ ልጆቻችን የላቁ የበቁ እንዲሆኑ ስለሚያስችል። ቅዠት መር የሚባለው ትልም ስሌቱ ስሆት ነው፣ ትክክለኛ ሂሳብ አይደለም። ጥላቻ፣ ፍራቻ፣ መጠፋፋት ነው እሳቤው። በፍራቻ በጥላቻ በስሜት ያለ ነገር ቅዠት ነው። ቅዠት ደግሞ አይፈታም፣ ለፈቺም አስቸጋሪ ነው። ቅዠት አይኖርም። ቅዠት በትጋት አይጨበጥም። ቅዠት ብዙ ጊዜ የሚፈጠረው ያለፈውን ለመድገም ወይም ትናንትና ለማረም ነው እንጂ ነገን ለመፍጠር አይደለም። ለምሳሌ ሞሶሎኒ ሞሶሎኒ ያ ሁሉ ሰው የፈጀው አገር አቆራርጦ የመጣው ኢትዮጵያን ይዤ